አልባቢን ጫጫ በአንድ ሙቀጫ። ሰላም ሰላም! እንዴት ናቸው? ውድና የተከበራችሁ በመላው ዓለም የምትገኘው ኢትዮጵያውያን እንዲሁም ኤርትራውያን ቻሊ ቤተሰቦች እንዴት ናቸው? እግዚአብሔር ይመስገን፣ እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና መኝላቸዋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደረግልን፣ ህዝባችን ይጠብቅልን። ሁላችን በየሃይማኖታችን እንጸልይ እያልኩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ የተለያዩ ሴቶችን ወደ እናንተ ሰብሰብ ሰብሰብ አድርጌ ለመፈትፈት ይዤ መጥቻለሁ። እስከ ቪዲዮ መጨረሻ አብራችን ቆዩ። ቡሪካ ይመች የዘፈን አድናቂ አይደለውም፣ ግን በርታ ፈታ ዘና የሚያደርጉ ቪዲዮ ይልቀቅልን። ከዛ ከፉፉ ፍቅር ህይወት ስለወጣ ደስ ብሎኛል። ከቦታጅራዊ ሰላም የለም መራቅ ነው የሚሻለው ብላ በሳቅ የፍቅር የም ፕሮፋይል አድርገማ አሻላ አራበኒ ዘንድሮ ይኔ በላቸው። ማን ነው ማን ሰማው እኮ ጉድ የለም። እኔ የሚገርመኝ ነገር ለምንድን ነው ፕሮፋይሏን አድርጋችሁ? ኢቨን አሁንማ እየገባኝ ነው፣ ሩታ ጋር ሄዳችሁ የምትሳደቡት የኛ አድነ የፍቅር ትክክለኛ አድናቂዎች እንዳልሆኑ እየተሰማኝ ነው ያለው ማለት ነው። እዩልኝ፣ እዚህ ጋር ደግሞ ቡሪካን እንኳን ከዛ መንደር ወጣ ቀብራራው ይላል። የፍቅርዬም ፕሮፋይል ከቻርገሽ ማለት ነው ሜሪዬ። ምን ነው እናቴ፣ ምን ነው ቢያንስ ማለት ነው ፎቶዋንም ስሟንም ከልባችሁ ላይ ፋቁና ከዛ በኋላ ተሳደቡ። እኔ እውነቴን ነው የምነግራችሁ። የፈለጋችሁን ሰው ሰው የፈለገውን ነገር የመስጠት እኮ መብት አለው፣ ግን በራሱ በሰውየው ማንነት ተገናርጓለም። እዚህ ጋር ደግሞ ጃኒ የእናቷ ጀግና ስለ መኪናሽ ከሆንግራ ብራዬ፣ አዎ ከእሷ ጋር እንዲዘናበል ከጓደኞች ጋር ከውሸት መንደር ያውጣህ ይላል። እኔ አንቺን ልጅ ገዛ ምሱን ቤት ለሰጠሽኝ መልስ ብዙ ያልተናገርኩሽ የመ ቤታችንን ስዕል አድኖ ስላረግሽ ነው። እንደዚህ አይነት አልባሌ ቦታ የምትገኙ ልጆች ቀይሩ ዩት። እዚህ ጋር በጎቹ ኮሚኒካተሮች መፍትሄ አግኝቷል። በቀደም ከጃኒ ቤት ከቡሪካ ጋር ስራ ብላችሁ ጽፋቸው አይቼ ነበር፣ እና ጥሩ ነው። ቡሪካ ስለ ስሩ ፍቅርዬ ና ፉፉዬ ጊዜያቸውን ያጣጠሙ ብዬ ስቄ፣ እኔ ለቡሪካ ኮሜንት ሰጥቼ ነበር። ከዛ ምን አለት ታማሚ ነሽ ፈጣሪ ወደ ቀልብሽ ይመልስሽ። አይ እንደው ፍቅር ቡሪካ ፉፉ ፈቲ ጃኒ አንድ ናቸው። አሁን የማውቃለው አንቺ ስላልሽኝ ሳይሆን እኔ በደንብ አውቃለሁኝ ማለት ነው። ቡሪካ ወንዳ ወንድ ከፎፉም ሆነ ከፍቅር የሚጨማለቅበት ጊዜ የለውም። እና ግን ብላ መጨረስ አልፈለገችም እና አስገድደው አስሮት ነው እየሰራ ያለው። እኔ እኮ እንዳንዴ ታስቁኛላችሁ። አስተሳሰባችሁም፣ አነጋገራችሁም፣ አወራረዳችሁም በቃ ዝቅጥ ያለ ሲሆንብኝ በጣም ነው የሚያስቀኝ ማለት ነው። ቡሪካ ህጻን ልጅ አይደለም በዚህ አጋጣሚ ማለት ነው። ወዶ ፈቅዶ ስራውን አምኖበት ነው የሚገባው። ማንም ጎትቶ እጁን አስሮት የሚያስገባው የለም። አሁ ቡሪካ ጎበዝ ልጅ ነው ደግሜ ደጋግሜ እናገራለው ብዙ ነገር መስራት የሚችል ልጅ ነው ነገር ግን እዚህ ስራ ላይ ሲገባ እኔን አንቺን የተለያዩ ኮሜንታተሮችን አስፈቅዶ ወይም አማክሮ አይደለም ከፍቅርዬ ከፉፉዬ ጋር ከፈቲ ጋር ተመካክረው ነው የሰሩት ማለት ነው ሁሌ አጨብጫቢ ሆናችሁ ግን አይከብዳችሁም አንዳንዴ እስኪ ለራሳችሁ ኑሮ ለራሳችሁ ሁኑ ማለት ነው እኔ ምንጊዜም ሁሉም ለእኔ አንድ ናቸው እንደነገርኳችሁ ባየሁት ቪዲዮ ሀሳብ እሰጣለሁ፣ አለቀ። ከዛ ውጭ ግን ስር ሰደድ ጥላቻና ንግግር ወይም ደግሞ ዘመቻ አላደርግም፣ እንደናንተ ማለት ነው። እናንተ ምንድን እያደርጋችሁ ያላችሁት? ለዛውም የፍቅር ይህም ፕሮፋይል አድርጋችሁ ፋንዲሻ ፋሚሊዎች ተብሎ እንዲሰደብ የምታደርጉት ለፍቅር ምንም አይነት ቦታ የሌላችሁ ሰዎች መሆናቸውን አረጋግጫለሁ። ስለዚህ ከዚህ በኋላ የነሩታ ፋሚሊዎችም ከእኛ ጋር ከፋንድሻ ፋሚሊ መጥቶ ማንም እንደማይሰድባችሁ ማወቅ አለባችሁ። እኛ ተተናል። ማንንም መናገርም አንፈልግም። የራሳቸው ልጆች ሲሰሩ ስራቸውን እናደንቃለን። በቃ አለቀ። ይሄ ነው መንፈልገው። ከዛ ውጭ ካልተመቸኝ ሄጅ የማየት ግዴታ የለብኝም። እጄ የራሴ ስልክ የራሴ አይምሮ የራሴ ነው። ገባችሁ? ስለዚህ አሁን እየተረዳሁ ያለሁት ፍቅር በሰዎች ዘንድ ጥላቻ እንዲያድርባት እያደረጉ ያሉት ፍቅርን የማይፈልጉ ልጆች ናቸው። ለፍቅር እድገት በጣም ውድቀቷን የሚመኙ ልጆች ናቸው። አሁን ላይ በጣም ተረድቻለሁ። እኔ ከዚህ በፊት እንዴት ፕሮፋይሏን አድርገው ይሰድባሉ ነበር። አሁን ላይ ግን አላማቸው ምን እንደሆነ በማይታወቅ መልኩ የሚያስከፋችው ነገር ሊኖር ይችላል። አዎ፣ አለ ሊኖር የሚችላ ብቻ አይደለም። ግን ደግሞ ያንን እናንተ ስለሰደባቻት የሚለወጡ ሆነ የሚቀየር ነገር የለም። ፕሮፋይሏን አንሱ፣ ከዛ እንደፈልጋችሁ ተናገሩ። እንጂ በፕሮፋይሉ አትነግዱ። በቃ የእሷ ኦዲየንሶች ናቸው እንድንባል አታስብሉን። ማንም ጋሄደንኛ አንሳደብም። ከእያንዳንዱ ግሩፕ አሁን እያናከሳችሁ ነው። የእኛ ኮሜንት የማይገኝበት ቦታ የለም። የእሷ ፕሮፋይል ያደረገ አሁን ላይ ግን ስረዳ እሷ በሁሉም ኦዲየንስ ዘንድ እንድትጠላ የምታደርጉ ሰዎች ናችሁ። ፈጣሪ ሊቦና ቢሰጣችሁ ደስ ይለኛል። በመቀጠል ደግሞ ቲክታክ ላይ ፕሮፋይል ስዕል አድኖ እያደረጋችሁ የምትጨፍሩ የምትሳደቡ የምትናገሩ ከእናንተ ተሽየሽ፣ ሳይሆን ቲክቶክም ይሁን ዩቱብ ላይም ይሁን ፕሮፋይል አሁን ልጅ ከዚህ በፊት እንደተናገረችው በሽተኛ ነሽ ምናምን እንዳለች ልጅ ማለት ነው። እኔ ከሷ የተሻልኩ ስለሆንኩኝ ይህን ስዕል አድኖ አይቼ አክብሬ ዝም ብያለሁ። አፌን አልካፈትም፣ ስዕል አድኖን አክብሬ። ስለዚህ እንደዚህ አይነት ነገር አታድርጉ። አንቺ አሁን ከኔ በምንም አልተሻልሽም ገባሽ? አንቺ ራስሽን ጻዲቅ አድርገሽ እኔን ኃጢአተኛ ብታደርገኝም ከኔ አልተሻልሽም። ስለዚህ ከኔ ተሽለሽ ነው እኔ መናገር ያለብሽ። እና እንደዚህ ዓይነት ልኩስኩስ ነው ሲጀመር ዩቲዩብ ላይ የሚሰራ ነገር ነው። ልኩስኩስ ነገር ነው አይደለ? ኃጢአተኞች ጻድቅ ነን ራሳችን ንጹህ ነን ብለን ምናስብ ከሆነ እንደዚህ ዓይነት ቦታ ላይ አለመገኘት። በቃ አለቀ፣ አራት ነጥብ። መልካም የሚሰሩባቸው ብዙ ቦታዎች አሉ። እዛ ሄዳችሁ የራሳችሁን ነገር መመስረትን ወይም ደግሞ መልካም ነገር አይምሯችሁስ ማስገባት ትችላላችሁ። ወድጄ ፈቅጄ ባየሁት ነገር ግን ያንን ያሳየኝን ሰው አልወቅስም። እኔ በበኩሌ ማለት ነው ወድጄ ነው እያየኋችሁ ያለሁት እንዴ ሌ ካልኩን መልካም ነገር ስንት ቦታ አለ እኮ የሚታይበት ቦታ። ተሳሳትኩ ቤተሰብ። ስለዚህ መልካም ቦታ ሂዱ። ካላስፈለጋችሁ ያንን ነገር አትዩት። ደግሞ ሌላዋ በቀደም ምን አለችኝ? እኔ ከአብርሃም ጋር በምሰራ ሰዓት ነበረ ፍቅርን ማያት አሁን ግን አላያትም። እና ካላየሻት ቡሪካ ቤት ምን ትሰሪያለሽ? ቡሪካ ቤት የመጣሽ እኮ ፍቅር ስለምታይ ነው። በፍቅር ብለሽ ነው ቡሪካ ጋር የመጣሽ መጀመሪያ ቡሪካን የምናውቀው በፍቅር ስለሆነ ማለት ነው። አታስመስሉ በቃ በአጭሩ አታስመስሉ እየተሳደባችሁም እየተናጫችሁም እየተጣላችሁም ቪዲዮዋን በደንብ ታያላችሁ። ስለዚህ አንዳንዴ አስመሳይ ሰው ከመሆን ፊትለፊት በቃ ፊትለፊት የሚናገራ ሰው ሆን አደንቀዋለሁ። እነዚህ ልጆች አንድ ሆነው ነው እየሰሩ ያሉት። እኔ እንደነገርኳቸው ስለ ቪዲዮ ብቻ ነው ሀሳብ ሰጡ። ስር ሰደድ ጥላቻ ምናምን የለብኝም እና ከንትና ጋር ስራ፣ ከንትና ጋር አትስራ፣ አትስሪ ብዬ የምመደብ አልችልም። ቢያንስ የሚሰሩትን ስራ የሚሰሩትን ነገር አስተካክለው እንዲቀጥሉ ኮሜንት፣ ሀሳብ ልሰጥ እችላለሁ እንጂ ከእሷ ጋር ስሪ፣ ከሱ ጋር ስሪ ብዬ አልመድብም። አሁን ጃኒ መጣች፣ ጃኔ፣ እመኑኝ ከእሱ ጋር ብቻ አይደለም ከሁሉም ጋር ትሰራለች። አራት ነጥብ። የእኛም የሆናቸው ልጆች ጃኒ መሳደብ የለባቸውም። ለስራ እስከመጡ ድረስ መስራት አለባቸው። እኔ የጃኒ ምን አይነጠላቸው የለብኝም። አሪፍ ልጅ ናት። ጎበዝ ልጅ ናት። በስራ አለም ወጣ ያለ ነገር ቢኖርም እንኳን ወይ ታሻሽላለች ወይ ትቀጥልበት። እኔ አያገባኝም። በሷ ነፍስ አልጠየቅበትም። ግን በስራዋ ጎበዝ ናት። በዝናት የማደንቃት ልጅ ናት። አለቅ ጠንካራ ልጅ ናት። ሴት ልጅ ደግሞ ጠንካራ ሆና ወታ ራሷን የምታሸንፍ ስትሆን እኔ አድናንዳ የመጀመሪያ አድናቂ ነኝ። ስለዚህ አሁን የኛ ልጆች ደግሞ በጃኒ ግሩፖች እኛ መጠላት የለብንም ገባችሁ? ለምን በቃ አምነውበት እስከመጡ ድረስ መስራት አለባቸው። እኛን አናደለፍ ቡሪካን ከፍቅርና ከፉፉት ቡጣ ስንል የነበረው ኮሜንት ላይ ብዙዎች እንደዛ ነው አደለ? አሁን ደግሞ ሲወጣ ፍቅር እየመስላኝ ፍቅር እየመስላኝ ፍቅር እየመስላኝ እንዳለ ኮሜንቱ የሚለው ማለት ነው። ያ መሆን የለበትም ከማንም ጋር ይስራ ከማንም ጋር ይምጣ። እኛ የምንፈልገው ሰርተው የተሻለ ቦታ እንዲደርሱ ነው። ለምን አሁን ጃኒ ትመጣለች፣ ዝም ብላችሁ ጠብቁ። በእናንተ ኮሜንት ሌላ አይዲያ ይመጣል። ስለዚህ ሰላም አናገኝም። እኛ ሰላማዊ ነገር መጻፍ ካልቻልን እነሱ ጋር ሰላም መቼ የማይመጣም የእኛ ነገር ነው እነሱን ይህን አይዲያ እንዲያመጡ የሚያደርጋቸው፣ እንዲጣሉ፣ እንዲናጩ፣ እንዲቧጨቁ የሚያደርጋቸው የእኛ ኮሜንት ነው። ስለዚህ በተሻላችሁ መጠን ኮሜንታችሁ መልካም ቢሆን መልካም ነው። ሰርተው እንዲለወጡ፣ ሰርተው እንዲያድጉ በቃ ይቅር ተባብለው ወደ አዲስ ነገር እንዲመጡ ነው እንጂ ሁሌ ኮሜንት ላይ የምንጨቃጨቅ ከሆነ እነሱም ህይወታቸውም ኑሯቸውም ጭቅጭቅ ሆኖ ይቀራል። ከጀርባ ሌላ ናቸው፣ ፍለሽ ስለኛ ደግሞ ሌላ ናቸው። ስለዚህ ለምንድን ነው ወደ ራሳችን ማንመለሰው? ቅማሞቹ የስኪ ራሳችንን እናስብ፣ ቆም ብለን እናስተውል እንዴ እድሜ ልክኝኝ አይከብድም። እኔ በነገራችን ላይ የቡሪካ በጎች ስል እኮ ማለት ነው ቡሪካን አትውደዱ አይደለም። በጣም ነው ሁሉንም እንደምወዳቸው። እንደ እኔ ለምን አትወዱም ነው፣ ለምን ትነጣጠላላችሁ ነው። ከሱ ጋር ስትሰራ ሂጅበት ከፉፉ ጋር ስትሰራ ለምን የምትሉት ነገር ነው የማይመቸኝ። በቃ ይሄንን ነገራችሁን አስወግዱ ነው እንጂ እኮ በግ ያስባላችሁ ያላውኳችሁ ለዛ እንጂ እኮ እኩል ለሚደግፉ እኮ እኔ እንዴት የለብኝም። ቡሪካን ነጥላችሁ ጥሉ እኮ አይደለም እያልኩ ያለሁት በቃ ምክንያቱም ስራ ነው እየሰሩ ያሉ ስራ እየሰሩ ባለበት ሰዓት ደግሞ እናንተ እሷን ከዚህኛው ጋር ነኝ ከዚህኛው ጋር ነኝ ብላችሁ መመደብ አትችሉም መሆንም የለበትም ነው ከዚህ በኋላ እንደዚህ አይነት ነገር እንዳይደገም ከፈልጋችሁ ሰላም ያለው ቪዲዮ ማየት ከፈለጋችሁ በዚህ ብንቀጥል አለበለዛ ግን ሌላ ጦርነት ከጃኒ ጋር ይቀጥላል ማለት ነው አሁን ጃኒ መታለች ጃኒ ከእሱ ጋር ትሰራለች ሌላ ርዕስ ሌላ ታሪክ እንደሚፈጠር ዝም ብላችሁ ጠብቁ እናንተ ሰላማዊ ካልሆናችሁ ማለት ነው ከዛ በተረፈ ኮሜንታችሁን ለማረጋጋት ሞክሩ። ግን ደግሞ የምትሳደቡት በፍቅርዬ ፕሮፋይል ስር ሆናችሁ ፋንድሻ ፋሚሊዎች እንዳልሆናችሁ ራሳችሁን ግልጽ አድርጉ። በየቦታው እየሄዳችሁ እየሳደባችሁ እኛን አታሰድቡ ማለት ነው። እኛ ፋንድሾች ጨዋነን። ጥቂቶችን ብንሆን ጨዋነን። በሰው ቤት ሄደን አንሳደብም። የሆነ ሀሳብ ካገኘን ልንናገር እንችላለን እንጂ ማለት ነው። ለማንኛውም እወዳችኋለሁ። መልካም ጊዜ ሆኖላችሁ። ቻውቻው